ጠንካራ ሴት መሆን ከፈለግሽ አንድ መር ተከታይ። ያ መር ምንድን ነው? ከዛሬ አንስተሽ በህይወትሽ የሚያልፉትን ማግኘትን ሁን ማጣትን ሁን መወደድን ሁን መጠላትን ሁን ክፉ ስምን ሁን መናቅን ሁን እያንዳንዱን ነገር እየተጋፈትሽ ከሄድሽ፣ ለእያንዳንዱ ኔጌቲቭ ነገሮች ቀና መልስ የመለስሽ ከሄድሽ ከዛሬ ዓመት ከዛሬ ሁለት ዓመት ከዛሬ ሶስት ዓመት ከዛሬ አስር ዓመትም በኋላ አሸናፊ አንቺ ነሽ። በነገራችን ላይ ዛሬ ላይ ጎንበስ ያሉ ሰዎች ነገ ቀና የሚሉ ሰዎች ናቸው። ዛሬ የዘሩ ሰዎች ነገ የሚያጭሩ ሰዎች ናቸው። ከሴትም ዛሬ መከዳቱን የምትቋቋም ሴት፣ ዛሬም ሞኝ መስላ የምትኖር ሴት ነገ የከተማ ቁጥር አንድ የምትባል ብልጥ ወይ ደግሞ ብልህ የምትባል ሴት ነች። ዛሬ ጎንበስ ብሎ የሚኖሩ ሰዎች ነገ ቀና ብሎ አደባባይ ላይ የሚታዩ ሰዎች ናቸው። ስለዚህ በተቻለሽ መጠን መንፈሰ ጠንካራ ሴት መሆን እፈልጋለሁ። ሴትን ሴት የሚያደርጋት ምንድነው ካልሽ ጎንበስ ብላ ከታች አንስቶ ከሞያ አንጻር፣ ከኢኮኖሚ አንጻር፣ ከጸጉር አንጻር፣ ከአለባበስ አንጻር፣ ከጤና አንጻር፣ የራሷን የቆዳ ውበት ከመጠበቅ አንጻር እያንዳንዳ ነገሮችን የምትመራበት መንገዶች ላይ የሆነ የሆነ ያን ነገር ራሷን መቃኘት ራሷን መስራት የተቃኘ ሙዚቃ መሳሪያ ጥሩ ድምፅ እንደሚያሰማው ሁሉ እራሷን በመንፈሳዊ መቃኘት ራሷን በኢኮኖሚ በሶሻል ላይፍ በሜሬጅ እንዲሁ ደግሞ በገንዘብ እንዲሁ ደግሞ በዓላማ እንዲሁ ደግሞ በጤና በእያንዳንዷ ነገር ራሷን አፍርሳ የሰራች ሴት በየቀኑ ከእያንዳንዱ ነገር የሆነ ልምድ ለማግኘት የምትጥር ሴት እራሷን በራሷ የምታስተምር እኔ ምን ሴት ትገርመኛለች መሰላቸው አንድ ሙስሊም ከስተመራለች እና ባለቤቷ ውጭ ሀገር ነው የሚሆን አገባትና አንድ ስድስት ሆኖ ሰባት ወራት አገባ ቆይቶ ከዛ ወደ ውጭ ሀገር ሄደ። እሱ ከ